ምስቲ ነው እንደዚህ አይነት ንግግር የምትናገሪ? እማዝነልሽ ከመሰልሽ በጣም ተሳስተሻል ተሳስተሽል። እናንቺ ምንም አይነት አዘኔታ የለኝም። ዞር በይ ደስ ትንሽ ነው። ከማዬ ጋር ምንድነው ያወራችሁት? ኧረ ተያት። በእናትሽ ነገር ልፈልገኝ እየሞከረች ነው። ለምን ተስፋ እንደማቆርጥ ነው ግራ አይገባኝ? ቤቱ እንደሚሸጥ ስላወቀች ትንሽ ቀርብላት ነው። እሱ መቼም ማይቀየር ነገር ነው። ምንም ላደርግላት አልችልም፣ እሱንም አውቃለሁ። አንችንም ደግሞ መጋፋት አልፈልግም። ውሳኔሽን አከብልሻለሁ። እንዴ ሉሊት ፊትሽ ምንድን ነው? ምንም አልሆንኩም። ምነው እንዴ፣ እያየሁሽ ነው። እንዴ ምንድን ምንም አልሆንኩም እምትይኝ? ምን ሆነሽ ነው? የደረሰብሽ ነገር አለ? ያው ትላንት እንደነገርኩሽ። እንዴ ትላንትና እኮ ምንም የነገርሽኝ ነገር የለም። ድንቁኛ ቤት መጥቶ ነበር እና ከዳዊት ጋር ተጋጩ። አዎ እሱን ነግረሽኛል። ከዛ ድንቁ በዳዊት እልህ እኔ እንደበደበኝ። ምን? አንቺ ላይ እንዴት እጁን ያነሳል? እህቴ ተረጋጊ። እኔ እኮን በጣም ደህና ነኝ። እንዴ ምንድን ነው የምንረጋጋው? ታዲያ ለምንድን ነው አንቺ አልነገርሽ? ብነግርሽስ ምን ለውጥ ይኖረዋል ከማዘን ውጭ? እንዴ ልልት ጥቃት እያደረሰብሽ እንዴ ዝም እንለዋለን? ቢያንስ ከዚህ ድርጊቱ ሊቆጠብ ይገባል። እንዴ ዛሬ ዝም ካለው እኮ ነገ ተነስቶ ምን ሊያደርግ እንደሚችል እንኳ ማሰብ ይከብደኛል። እኔም በጣም እየፈራው ነው፣ ግን እንዴት ብለን ከኛ እንዲርቅ ማድረግ እንችላለን? በተደጋጋሚ ያስጠንቅቀዋለሁ። አሁንም አስጠነቅቀዋለሁ። ከድርጊቱ የማይመለስ ከሆነ ግን ወደ ክስ እንሄዳለን። ለማን እንከሳለን ፍርድ ሰጪውም ቅጣት ሰጪውም እሱ ነው ታዲያ ማን ጋር መሄድ እንችላለን እሱን ለእኔ ተይው እንዴት አድርጌ ቅጣት እንዲያገኝ እንደማደርግ ነው ያውቀዋለሁ እህቴ እባክሽን ከዚህ ሰውዬ ጋር ለህ አትጋቢ ሲታይ ጤነኛ ራሱ እኳ አይመስልም እና እንዳሻው ሲሆን ቆመ ማየት አለብን ቆይና ትሽስ ምን አለች እሷን በጣም ተበሳጭታለች ግን ለምን ልትታገሰው እንደፈለገች ምንም አልገባኝም ለነገሩ ግድ የለም ዳዊት በደንብ ቅጣቱን ሰጥቶታል እንደዚህ አይነት ነገር ወደማይሆን ነገር ነው የሚገፋፋው ሉሊት በቃ ሰዓት እየሄደ ነው። እኔ ልሂድ። የልት ነው ገዢዎቹ ጋብቻ ሽልት ጅ ነው አሁ ልሂድ ነው። ከማን ጋር እሄዳለሁ ብለሽ ነው? ለማንኛውም አንቺ ግን በደንብ ተረጋጊ እሺ። ትንሽ ጊዜ ብቻ ነው፣ ከዛ ሁሉም ነገር ይስተካከላል። እሺ እህቴ። እሺ እህቴ፣ ተስፋ አደርጋለሁ። እስከዛ ጠንከር በይልኝ

እየሄድሽ ነው? ቆይ አንተ ምን ማድረግ ነው፣ እንዴት እንደዛ ታደርጋለህ? ደግሞ ምን አዲስ ነገር ያደረገ? ቆይ ድንቁን ከደበደብከው በኋላ እንዴት ልእልቴን ብቻዋን ብቻን ከእሱ ጋር ጥላት ትሄዳለህ? እና ምን ማድረግ ነበረ? አዝያትአል ዞ ምን እንዳደረጋት ግን ታውቃለህ? ያንተ የቂም መወጫ ነው ያደርጋል እህቴን እንደበደባት። ይሄ ሰውየ ገስተቱ አይማርም ማለት ነው። ቆይ እንዴት እንደሚስተካከል አሳይሻል። ሰማኛለህ? እኔ ምንም አይነት ግርግር አልፈልግም። በህግ እንዲጠየቅ አደርጋለሁ። አረ የሆነ ቅጣትማ ያስፈልገዋል። እና አሁን አንቺ ወዴት እየሄድሽ ነው? ምሄድበት ቦታ አለኝ። ማገኛቸው ሰዎች አሉ። ሰዎች እነማን ናቸው? ወይስ ከእኔ የተደበቀ ሚስጥር ነው? ስለምን ሚስጥር ነው የምታወራው? ትላንትና ነግር ያልነበረ ቤቱ የሚገዙኝ ሰዎች አግኝቻለሁ። እነሱን ላወራቸው እየሄድኩኝ ነው። እና ብቻሽን ነው የምትሄጂው? ምን ችግር አለ? እንደዛ ከሆነማ በቃ አብረን እንሄዳለን ብቻሽን መሆንሽን ሲያውቁ እንዳያጭበረብሩሽ። ያን ያህል መቸገር የለብህም። አሁን ሰዓት ላይ ከኔ በላይ ለእህቴ ነው የምታስፈልጋት፣ ስለዚህ ከጎኗ ብትሆን ነው የሚሻለው። እሱን እኮ አውርተን ጨረስን። አሁንም እንደ አዲስ እናወራበት ነው። አሁን ሄደበታል ያልሽውን ጉዳይ ንገረኝና እንዲደብረን። የእህቴ ጉዳይ ምንም አያሳስብህም አይደለም? ቶ ለነገሩ የእሷ ነገር የእኔ ብቻ ነው የማያስጨንቅ። ለማንኛውም እሺ ብቻኝ ከመሄድ አብራኝ ብትሄድ ይሻላልምናልባት ምናልባት ኮ ዳዊት ብቻውን ሊሆን ይችላል። አንደኛ ነገር ሉሊስ ሰው ልታገኝ ሄዳለች። ሁለተኛ ነገር ደግሞ ኤልሳ ሰዓት ቤት አትኖርም። ስለዚህ ምናልባት በሄድ ብቻውን አገኘዋለሁ ማለት ነው። ስለዚህ በቃ በሄድ ይሻላል። የት ልትሄጂ ነው ወይ እማዬ? ቤት ውስጥ ብቻዬን መቀመጥ በጣም እየሰለችኝ ነው። ምናልባት ብንቀሳቀስበት ይለቀኛል ብዬሽ እኮ። እና በዚህ ሰዓት ነው የምትንቀሳቀሽው እንዲህ? ምን ችግር አለው ነው ወይስ ልትቆጣጠሪኝ ነው? እማዬ ሕፃን ልጅ እኮ አይደለሁም። ለምድ ነው ማልቆጣጠርሽ? ያደረግሽው ነገር ጠፍቶሽ ነው? ያደረግኩትን ነገር እንኳን መቼም ቢሆን አረሳውም። አንቺን ብትሆኝ ማስታወስ አይጠበቅብሽም፣ ነገር ግን ዳግመኛ እንደዚያ አይነት እብደት ስራ አልሰራም። እሱም በምን እርግጠኛ መሆን እችላለሁ? መቼም ጸባይ ሽኮ ግራ የሚያጋባ ሆኗል። ታዲያ ቆይሽም ልታደርጊ ነው ነው? ወይስ በሚሄድበት ቦታ ሁሉ እየዞርሽ ልትገተኝ ነው? ለምን አልዞርም? ልጅ አይደለሽ እንዴ? ይሄን ለአንቺ ባደርገው ሲያንስ እንጂ አይበዛም። ለማንኛውም በቃ ሉሊትን ላገኛት ልሂድ ነው እንዴ? ቆይ አሁን ከደቂቃዎች በፊት አብራችሁ ነበራችሁ አይደል እንዴ? አዎ እሱማ፣ ተገናኝተን ነበር። ግን ያው የሆነ ያልጠየኳት ጥያቄ አለ እና እረስቼው፣ አሁን ድጋሚ ልጠይቃት ብዬ ነው። ቶሎ ተመለሽ እሺ። ሉሊት፣ ሉሊት ፍቅር አይ እኔ እንደዛ ለማለት ፈልግ አይደለም። እንደ ስብራትሽ ከሆነ ቶሎ የምታገግሚ ያን ነበር። ኤልሳ እኔ ምንም አልተሰበርኩም። የተፈጠነው ነገር ደግሞ ከቆየም ቢሆን ስተት መሆኑ ገብቶኛል። ይሄ ኮ ስተት ብቻ አይደለም። ድሹ ትንሽ ቢሆንስ። ሉሊትን ፈልጊያት ነበር። ሉሊት የለችም እንዴ? ሉሊት ምትወጁን ሰው ይቀማችሽ አሁን። ምሷን ፍለጋ ነው። ነዌይስ ዳዊትን ለማግኘት ነው እዚህ ድረስ የመጣሹ? ኤልሳ ለምን የተጠይቅሹን ብቻ አመልሽም? ማወቅ ከፈለግሽ ብዬ ነው። በጣም ብዙ ነገሮች ከአንቺ የተደበቁ ናቸው። ምንም ማወቅ የምፈልገው ነገር የለም። እህቴ የት እንዳለች ብቻ ነው ማወቅ ምፈልገው። ትነግሪኝ ወይስ? ቆየች በጣም ከዳዊት ጋር እጅ ለች ተያይዘው ነው የወጡት። ማለት ምንድን ነው እያወራሽ ያለሽው አልገባኝ። እኔ ውስጥሽ እንዲቆርጥልሽ ነው። ከዛ ፍቅርሽን በእጅሽ እንድታስገቢ እንድተባበርሽ እንዴ? ታዲያ የፈጠራ ወሬ ነው እንዴ የምትነግሪኝ? እንዴ የምን ውሸት ስለ ቤቱ ጉዳይ አንተ ትቀርበኛለህ። በላይ ይዘው ነው የሄደችው ልዕልቴ። አንቺ ብዙ የማታውቂው ነገር አለ አላልኩሽም? አንቺ የማታውቂያቸው ነገሮች ብዙ ነገሮች አሉ ልዕልቴ። በሰላም ነው? ዛሬ እንዴት መጣሽ? ቆየች ከመጣች እጅ ለች ተያይዛችሁ እንደሄዳችሁ ስነግራት እኮ አላምንም ብላኝ ነበር። አሁን ባይ ነዋ። ምንድን ነው የምትይዘው? ምን ለማለት እየሞከርሽ ነው? ሉሊት ያ ሰውዬ በድጋሚ ያስከፋሽ እንዴ? አይ ምንም የተፈጠረ ነገር የለም። እኔ ብሄድ ይሻላል እንዴ? በዚህ ፍጥነት ትንሽ ቆይና ከዛ በኋላ እንሺ ይሻላል። አይ ይቅርብኝ። ማየት ያለብኝን ሁሉንም ነገር አይቻለሁ። እናቴ እየጠበቀችኝ ስለሆነ ልሂድ። አዎ ብትሄድ ነው የሚሻለው። በበሽታ ላይ በሽታ መጨመር ነው የሚሆንባት። ምን ሆና ነው እኔ ስላየሽ እንደዚህ የሚያረጋት? አላውቅ ምናልባት ያስተዋለችው ነገር ይኖራታል ምንድነው ያስተዋለችው ምን የተለየ ነገር አ እች ግን ጸባዋ በጣም ግራግብት እያለ ዳዊት እባክህ ተከተላት እና አውራት ሉሊት በዚህ ሽ ጉዳይ በጣም ይጫንሽ ነው ሳልፈልግ በቃ ውስጤ እንዲጠላት እያለሽ ነው አውቃለሁኝ እኮ ግን ደግሞ አሁን መፍትሄ ያለው አንተ ጋ ብቻ እባክህ እሺ መጠወክ በጣም ይገርማል ምንን ይገርምሽ? ይሄ ዳዊት እንደዚህ መሆን ነው። ጭራሽ ሌላ ሰው እኮ ነው የሆነው። ሰው ሰምቶና ታዞ የማያውቅ ልጅ ለአንቺ ሲሆን ጠብር ግፍ ነው የሚለው ሲጀምር። ነገር ቁ ጠብር ግፍ የሚያስብል ነገር አይደለም የጠየቅኩት። አንቺ ዳዊትን አታውቂውም። ለሴት እንደዚህ ሰው ለመጀመሪያ ጊዜ ነው ያየሁት። ምን ማለት ነው? አላውቅም ለማለት ነው ባክሽ። አልገባሽ አታስመሲ። ኤልሳ ለምን በግልጽ አታወሪ? ውሉሊት አታስመሲ። አሁን እንዲህ በአይኑ ላይ አይደል እንዲ የሚታየው እንኳን ላንቺ፣ እና አንድ ቀን እንኳን ላየሰው የሚለይ ነገር ነው። ለምንድን ነው እንቆቅልሽ የምታወሪው? የምትናገሪ ከሆነ በግልጽ አትናገር። ዳዊት ላንቺ ያለው ፍቅር እውነት አለታይ ብሎሽ። ኤልሳ፣ እኔ ዳዊት ያሳለፈው ነገር አሳዝነኝ ነው እንጂ በመካከላችን ምንም አይነት ነገር የለም። የሁለታችሁ ምላሽ ተመሳሳይ ነው። ለማንኛውም ሁለታችሁም እውነታውን ብትነግሩ ሁላችንም እርፍ እንል ነበር። ለማንኛውም አስቡበት። እውነቱን ብናቅ ለሁላችንም እፎይታን ይሰጣል። አይመስልሽም? በተለይ በቃ ተወኝ ምንድነው በቆምንበት ጥለሽ መሄድ አልነበረብሽም አስቸኳይ ጉዳይ አለብኝ ስለዚህ ብሄድ ይሻላል እስቲ ቆይ እኔ አንቺ የምታረጊው ነገር ምንም አይገባኝ እህትሽ ግን እዚያ የተጨነቀችልሽ ምንም ሳትነግሪያት ጥለሻት መሄድ አልነበረብሽም እኔ ምንም ፊት አልነሷትም እናቴ እየጠበቀችኝ ስለሆነ ነው እና እንድትቆይ እየነገረችሽ አለምን ምክንያት ነው ጥለሻት ሄድሽው እሱ አንተን አይመለከትህም አንተን የሚመለከትህ ሌላ ጉዳይ ነው ስለ እህቴ ደግሞ ካንተ የተሻለ እኔ በደንብ አውቃለሁ ምንድነው እኔ የሚመለከትኝ አሁን የሚመለከትህ ጉዳይ ጠፍቶ ነው ለማስመሰል ነው እንጂ ምንድነው የምታወሪው ሴትዮ እኔ በምን ላቅ እችላለሁ ዳዊት እኔ አንተን በጣም እወድሃለሁ አሁንም እዚህ ድረስ የመጣሁት አይንህን ለማየት ስል ነው ልልት ያሉ ነገር ባታስብ ይመልካም ይሄን ደግሞ ዳግም ይነገር ለምንድን ለምንድነው የማይሆነው ቆይም ችግር አለው አንድ እድል ብቻ ብትሰጠኝ ትሰሚኛለሽ እኔ እንደዚህ ፍቅር ምናምን የሚባል ነገር ይመቸኝ ሰው አይደለም ባታፈቅረኝም ግድ የለኝም። እኔ ካፈቀርኩ በቂ ነው። እኔ እያፈቀርኩ መኖር ብቻ ነው የሚፈልገው። ታውቂያለሽ፣ እኔ ውሸት ነገር አይመቸኝም። ደግሞ አንቺን መቼ ልወድሽ አልችልም። ድሮም አንተ እኔን ማቃጠል ነው የምትፈልገው። እሱ የአንቺ ምርጫ ነው። እኔ ግን ከማልፈልገው ሰው ጋር ጣብቄ መኖር አልፈልግም። ገባሽ? እኔ ለመፈቀር ምንድን ነው የሚያንሰኝ? ምንድን ነው የጎደለኝ? ለምንድነው ሁል ጊዜ እንደዚህ የሚናገረኝ? እኔ ግን ማየት እድል ያለኝ ሁል ጊዜ እድል ለምስለኝ

የታለች የታለች? የት ነው የገባች? ዛሬ ከገባችበት ገብተ ነው አለቃት። እባክሽ ልጅሽ ላይ አይደለም፣ ዋነኛ ጠላታችን ሉሊት ላይ ነው። የት ነው ያለችው? ለምን ፈለግካት? ቆይ ነገሩ ካከተመ በኋላ እንደገና ልትቀሰቅሰው ነው? አላበቃም። እምቢ ካለች እስከ መጨረሻው ትሸኛታለች አንበሳ። እኔም እሱን ነው የምፈልገው። ያለምንም ርኅራሄ አንቀህ እንድትገላት ነው የምፈልገው ከዛ ያለማንም ተቀናቃኝ ቤቱ በእጅ ይገባል ማለት ነው። በጸባይም ቢካለች የግድ ነው። አማራጩ ይሄ ብቻ ነው። በጣም አሪፍ። ስለዚህ ዛሬ እንዲሆን ይፈልጋሉ? ዛሬ ሳይሆን አሁኑኑ አድርጌ አድርጋ ያሳይሻለሁ። ግን ግን ምን ያው በተዋሉ መሰረት የልጅሽን ጉዳይ ተግባራዊ ታድርጋለሽ፣ ድንቁ። ይሄ በእኔ ፍቃድ ብቻ የሚወሰን አይደለም። ገባ። ዋናው ያንቺ ሽታ ነው እንጂ ልጅቷን አንቆ የራሴ ማድረግ ቀላል ነው ለኔ፣ ድንቁ። መጀመሪያ የቤቱ ጉዳይ ይለቅ፣ ከዛ ወደ ሌላ ጉዳይ እንሄዳለን። ሱን እንዳለቀ ቁጠሪሁ። ዛሬ ገላግላት አለው ድንቁ። ምንም አይነት አሻራ እንዳትተው ገብቶሃል አይደል? ፖሊስ እኮ ነኝ። ጥንቃቄው ለእኔ ተይው። ችግር የለውም መጨረሻው እንደውዬ እነግርሻለሁ። ሰላም ወይ ሉሊት። ዛሬ መሰናበትሽ ነው፣ አበቃልሽ እኔን እንዲህ በቀላሉ እገላገላት አለው ብለሽ አስበሽ ነበር? እና ያለን ዛሬ ትውፈልገኝ ጣላው በሰላም ነው። አንድ ነገር ስለ ሉሊትና ዳዊት ጉዳይ በቃ እኔን የምትፈልገኝ ሁሌ ለመረጃ ብቻ ነው አይደለም? ግን በሉሊት ጉዳይ ተስፋ መቁረጥ ስለምፈልግ የግድ አንቺ እርዳታ ያስፈልገኛል። ካሌብ፣ እኔ እኮ ተስፋ እንድትቆርጥ ሳይሆን ባህሯዋን ተረድተህ እንዳትጎዳብኝ አንተም ደግሞ ከክፉ ነገር እንድትጠነቀቅ ብዬ ነው። አውቃለሁ ብዙ ነገር እየረዳሽ ነው። አሁን ግን በጣም ታስፈልገኛለች። ይውልኝ ጌታ እኔ እኮ ከጎንክ ነኝ። ባሻ ሰዓት ልታገኘኝ ትችላለ። አውቃለሁ፣ ግን አሁን አዲስ የተፈጠረ ነገር ካለ እንድትነግሪኝ ነው። የዛሬውን እንኳን ባል ነገር ነው የሚሻለው። ደግሞ ምን ተፈጠረ? እኔ እንጃ ብቻ ከቀንቀን የማየው ነገር አንተ እኔን ተወደኛለች ታፈቅረኛለች ከምትላ ሴት የሚጠበቅ ነገር አይደለም። ሉሊት ምን አድርጋ ነው ሻሁን? ይህን እንዴት አድርጌ ነው የምነግር? የምር በጣም ከባድ ነገር እኮ ነው እሺ ግን መጀመሪያ እንደማትበሳጭ ቃል ገባልኝ መርዶ ምርዱ መስማትም ማለም ይችላል ያው እንደፈረደብኝ ይችላል እንጂ ቤቱ ልሸጠው እንደሆነ መቼም ነግርሃለች ምን የትኛውን ቤት ማለት አንተ ምንም አታውቅም ነበር እንዴ ፍቅረኛ ሞች አልነበራችሁ እንዴ አሁንማ እየተጠራጠርኩ ነው ጭራሽ ምንም ነገር አልነገረች ወይኔ ካሌብ እኔን ሉሊት እንዴት እንደዚህ ታደርገኛለች እንዴት ትደብቀኛለች ተዋት ባክ። አሁን እኮ ቀልቧ ሁሉ ዳዊት ላይ ስለሆነ ነው። ለምንድን ነው ምተው? እኔ እኮ በጣም ነው መወዳት? እሱንም አውቃለሁ? ግን አንተ ቦታ ከማትሰጥ ሴት ጋር ምን ትሰራለህ? እንዴት እንደዚህ አይነት ነገር ትደብቀኛለች? አብረን እንደምንኖር እኮ ተነጋግረን ነበር። ማለት እኮ አንተ እና እሷ ናችሁ አብራችሁ የምትኖሩት? አዎ። ምን ነው? አይ፣ አሁን ላይ እንግዲህ እንደማየው ከሆነ ዳዊት ሆናል ሁሉንም ነገር የሚያስፈጽምላት። ማለት ዳዊት ምን? ይሄ ብቻ የሽያጩም ገንዘብ በእሱ አካውንት እንደሚገባ ነው የሰማሁት። ቆይ ከኔ ይልቅ እሱን አመነችው? እንግዲህ አሁን ምን ማድረግ ይቻላል? ቆይ ከኔ ምን አንሷት ነው? እሱ ከኔ በምን ተሽሎ ነው ካሌብ? ቆይ እኔ አልታይም እንዴ? ለምንድን ነው ለእኔ ሽልማት ትሰጠኝ? ሶሬልሳ ለማንኛውም አመሰግናለሁ። ካሌብ ሚስኪን፣ ካሌብ ሉሊት ልብህን ሰበረችው አይደለም መቼም ተስፋ አልቆርጥም? እሺ አሳይካለሁ። የትናችን እሱ አንተን አይመለከትም። አንተን ደግሞ አይነን ማየት ነው ሽ ያስጠላል። ከአሁኑ ብትለማመጁ ነው የሚሻልሽ። ለረጅም ጊዜ ሜዲኬሽን አብረሽ ልትኖር እኮ ነው። ደግሞ ምን ሆነሽ ነው የምታለቅሽው? አገባ አብዞር በልልኝ። ከፊቴ ያ ማይረባ ውጥጤ ነው አይደል የሚያስለቅስ? ምን አገባ? ለምንድን ነው የማይገባኝ? ሚስቴክ ሆነሽ ምን እያደረክ ነው? እስካሁን ይሻልሻል። አንቺ ነሽ እንን የማይረባ ቆሻሻ ሰው ይዘሽብኝ የመጣሽው። ያመጣዋል መሰለህ። አንቺ ትንሽ እንዴት እንደዚህ ታደርጋለህ? እንዴት እንደምትለይ እያይሻት ነው አይደል? ልጅ እኮ ናት። አንተ ለምን ወደ ጉዳይህ አትሄድም? እንቅፋት። አንቺንማ ካገባሁሽ በኋላ እንዴት እንደማስተካክልሽ እኔ ድምቁ ነው የማውቀውሽ። አይጥ ሄዶ እንደምትሄድበት በቃ። ምን አይነት የማይረባ ሰው! እባካቸው ደግሞ እስኪ በዛ ወንድሜ ምን እያደረግ ነው? ፎቶ እያየሁ ፎቶ እያየሁ። ይህ ማንን? የራሴ የራሴ። ምን ይሰራል ደግሞ? የራሴ ነው የምታይ። አንቺ ልጅ ግን ጸባይሽ በጣም የተቀያየረ ነው ይሰው። እሱም ተውና፣ ቆይ ሉሊት ቤቷ ሊሸጡ ነው እንዴ? አዎ ሸጣ መገላገል ፈልጋለች። እንደዛ ከሆነ ሉሊት እዚህ ቤት መምጣት አይቀርም ማለት ነው። እንደዛ እንኳን የምታደርገው አይመስለኝም። ሉሊትም እዚህ ቤት መምጣት የሚመቻት አይመስለኝም። እንዴ ለምንድን ነው የማትመጣው? ይህንን የመሰለ ዕድል ማግኘት ተገፋለች ብዬ አላስብም። ደግሞ ሉሊትም ብትሆን እህቷን መቼም ሜዳ ላይ ትጥላት ነው? ከእናቷ ጋር አይደለች። ስለዚህ ከእናቷ ጋር ትኖራለች። አይ የእናቷ መዶቂያ ስለማይታወቅ ከእናቷ ጋር ብቻ የምትታወት አይመስለኝም። ወደዚህ ቤት ከመጣች ግን ጥሩ ነገር አይፈጠርም። አዎ፣ ከባድ ችግር። በተለይ ደግሞ ላንተ ከሉሊት ጋር ያለውን ነገር ማስቀጠል ይከብዳል። ምን ማለት ነው እውነቴን ነው ወንድሜ፣ ልዕልቴ የዚህ ቤት መጣች ማለት ሉሊት ልዕልት ባለችበት ምንም ነገር አታደርግም። ይሄ ማለት ደግሞ ሳትወዱ በግዳችሁ ልትራራቁ ነው። አንቺ ልጅ ምንም እየገባሽኝ አይደል? ቆይ እኔ ከሉሊት ጋር ምን አይነት ግንኙነት ነው ያለኝ ወንድሜ? ልታሽኝ እንዳትሞክር፣ እንዲሁ አይንህን አይቼ መረዳት አያቅተኝም። ሴትዮ ዛሬ ጤና አጥተሻል ማለት ነው። አንግባባ በይ። ወንድሜ ሁሌ ሽሽት ያዋጣ መስሏል። በጣም ጥሩ። እናያለን የሚፈጠረው። ማገኛ አልመሰለ ብቻ እያንዳንዱ እንቅስቃሴን እየተከተልኩ ነው። ከሉሊት ራቅ። አንተን ከሰው ቁጥር የምሰማ ይመስላል። እያስፈራራኝ ነው። ከኔ ጋር አለህ ባትጋባ ነው የሚሻለው፣ ያለበለዚያ ህይወት ይመሰቃቀላል። ቆሜ ማናገር እንድትስተካከል ብዬ ነው። ልጅቷንም እኔንም በማይሆን ነገር እየጠረጠርክ አታስጨንቀን። አታስመስል። ወደ ሰው በግድ እንድትርቅ አረጋል። ቆይ ምን አባ አፈልገ ነው? በቃ ተውልኝ። ሉሊት የሌላ ሰው ሆና ማየት አልፈልግም። አልተውልም። እሷም አፈልግም። እንድን ነው የፈለከው? ብታረፍ ይሻላል። ከዚህ በኋላ ቅጣቱ የከፋ ነው የሚሆንብኝ። ልታስፈራራኝ እየሞከርክ ነው። እሱን አድርገውና አሳያለሁ። ከዚህ በኋላ ሁለተኛ እኔ በደረስኩበት ብትደርስ ነግሬሃለሁ። ከእሷ ጎን እስኮንክ ድረስ ወደ ሰውም በግድ ታያኛል። ነግሬሃለሁ። አትፈታተነኝ። አይነን ነው ማጠፋል የማትገኝ መስሎሽ ነበር አይደል? እኔ ከማንም አልተደበቅኩም። በፈለግከው ሰዓትና ቦታ ልታገኘኝ ትችላለህ። እንደዛ ከሆነ መልካም። ለነሳም የሆኑት ጥቂት ደቂቃዎች ብቻ ሰጥቼሻለሁ።